ምርጥ ኬክ። እስቲ ይሄን ኬክ አብረንን ያለን እንግዲህ ወይ እንደምትመለከቱ ቆንጆ ኬክ ነው። በጣም ደስ የሚል ፍርፍርስ ያለ ቆንጆ የሚጣፍጥ ኬክ ነው። ቀሮማን ቻናል ላይ ሼር ላይክ፣ ሰብስክራብ እያረጋችሁ ኬኩን አሰራሩ ከነ ሙሉ አሳያችኋለሁ ማለት ነው። ይሄው ዘይት አልበዛም፣ ልጥ የለሁም ምን የለሁ። ቆንጆ በጣም ቆንጆ ብርቱካን የምጣፍጥ ኬክ ነው። ስለዚህ ሁላችሁ ትወዱታላችሁ። ይህን የመሰለ ኬክ ሰርታችሁ ብሉ ማለት ነው። ቻናል ሼር፣ ላይክ ሰብስክራይብ ማድረግ እርሱ አሰራሩን እንዴት እንዴት እንደሆነ አሳያችኋለሁ ማለት ከነመቀሱ ምናምን ኢትዮጵያ ገብታችሁ መስራት ትችላላችሁ። ግዴታ አይደለም። የሰዎቹን ኩባያ ምናምን ተጠቀማችሁ በራሳችሁ በብርጭቆ አሳያቸዋለሁ ማለት ነው። እየሰራሁ ነው እኔ በብርጭቆ ነው። በቤታችሁ ውስጥ እንዴት አድርጋችሁ ቆንጆ አድርጋችሁ እንደዚህ ያማሬ የሰመረውን ትበሉታላችሁ ማለት ነው። እንግዲህ ይኸው እንዳለ የአማሬ ነው። ያው እንትና ክሬም ምናምን አላደረግኩበትም። ጾም ስለሆነ የጾም ኬክ ነው ማለት ነው። በቤታችሁ ውስጥ መስራት የምትበሉት ነው ማለት ነው። አብራችሁ ቆዩ። አንድ እንሰራለን ማለት ነው። ከዛ አንድ ሎሚ እናደርግበታለን። አንድ ሎሚ፣ አንድ ብርቱካን። አንድ አርቄበታለው አንድ ብርቱካን ፈቅቄበታለው፣ ነጩ ምንም ሳይገባ። አንድ ደግሞ ብርቱካን እንጨምርበታለን ማለት ነው። እሱ ላይ በሚያስፈልገን እዚህ ጋ ሰሃናችን ያስፈልጋል። ሱካር እንጨምራለን ማለት ነው። ሱካር ተጨምርን በኋላ ዘይት ራሱ በዚህ ነው። በመለከቻ ከሌለ ግን በዚህ በብርጭቆ አንድ ትጨምሮታላችሁ ማለት ነው። እሺ ፋስ ትልቅ ያለ ነው። ለዘይት ብዙም ስለምናልወደው አንድ የሻይ ብርጭቆ ትጨምራላችሁ። ከዛም በኋላ ታምሳላችሁ ማለት ነው። ሱካርና ዘይት ማለት ነው። ዘይትን ከመስ ታላችሁ ከዛ በኋላ ሎሚ አለኝ እዚህ ጋር ማለት ነው። ሎሚ ተጨምቁ ታላችሁ ማለት ሎሚ በጣም ቆንጆ ነው፣ ለጣዕም አሪፍ ስለሚሆን ትንሽ ጨምቁበት፣ በደንብ አድርጋችሁ ከዛ በኋላ ብርቱካን የእንትና ብርቱካን ደግሞ እንጨምርበታለን ማለት ነው። ይኸው ሁሉንም እኩል የሆነውን የምትጨምሩት ማለት ነው። ብርቱካን የተጨመቀው ጨምረን ከዛ ትንሽ ጨው እናግበታለን ማለት ነው። ጨው ጋር ጋር እየፈጨ ነው እንትናችን እንጨምርበታለን ብርቱካን እየተጠፈቅ እና እዛ ቢክን ቦርደር እናደርጋለን ማለት ነው። ቢክን ቦርደር ታረጉታላችሁ እንደዚህ ትንሽ ቢክን ቦርደር አርጉበት ማለት ነው ሳታበዙ ወይ ደግሞ ቢክን ሶዴ ትንሽ አርጉበት አለው ቢክን ሶዴ አርጉበት ታርሱ ከዛ እናደበረቀዋለን ማለት ነው ከዛ በኋላ ቬኒላ ትንሽ ትጨምሩታላችሁ ማለት ነው። ትንሽ ሳታበዙ ትንሽ ታረጉበታላችሁ። እንመታዋለን እዛ ልጣችን ላይ እንደለበጠዋለ ምክንያቱም ይሄ ሳህን ትንሽ ስለሆነ ከዛችን ምሰስ እናደርግበትን እንጨምርበታለን። ሰሃኖችን አምጥና እንገለብትበታለን። ምሳሌንም እ ይገለብጣል ስበስል እንገናኘዋለን። ሰማን ላይ አድርገነዋል። ከእዛ ይብሰል። ትንሽ ነው እንዳታረጉበት እንዳታረጉበት። ትንሽ ነው፣ ብዙም እንዳታረጉበት ን ናምታና እዚህ ጋር ዘይት ታደርጋላችሁ ማለት ነው። እንዳይዝባችሁ ዘይት ትንሽ ታደርጋላችሁ ማለት ነው። ሳታበዙ፣ እንዳታበዙት ማለት ነው። ከዛ ትወስዱትና እዚህ ላይ ትጨምራላችሁ ማለት ነው። እዚህ ላይ ትጨምራላችሁ ማለት ነው። ይቻላል። ለምን በዛ ይታቹ ደስተ ስለውጡ። ከዛ ይሄው እንደዚህ ፍሬን ውስጥ እናርግና ላቆይ ማለት ነው። አፈርት ቆዩ፣ በስሎ ስጨርሽ አጭ አሳያቸዋለሁ ማለት ነው። እስከዛ ድረስ ጠብቁኝ። ፍሬን ውስጥ ከፍታለሁ ማለት ነው። ጀን እንደምትመለከቱ ፍሬን ውስጥ ገብቷል ማለት ነው። ይብሰል ከዛ በኋላ ሲወጣ ደግሞ አብረን እንትና እንለዋለን ማለት ነው። ይኸው ኬካችን ወጣ። አሁን እንዲቀሰቀስ ትንሽ ፎቶ እናደርግበታለን። አሁን ኬኩን እንገልብጣለን ማለት ነው። አብረን እንየው ኬካችን ኬኩ ምን እንደመሰለው። እንደምታዩ ቆንጆ ቅርጽ ይዞ ወጣ። ይኸው እንደዚህ አድርጋችሁ ቤታ ውስጥ ቤታችሁ ውስጥም አብላት ትችላላችሁ ማለት ነው። ቆንጆ አብረን እንቁረስ እስቲ ልቁረስ እና ላሳያ እንደምኸው እንደምታዩ ኬኩን እስቲ አብረን እንቁረስ እንደ ምን እንደሚመስለው። እናንተ ጭማሪም መቁረስ ትችላላችሁ። እዚህ ድረስ መቁረስ ትችላላችሁ። ተለቅ ንዴል ማለት ነው። እኔ ግን አሁን ምሳ ስለበላሁ ትንሽ ብቻ ቆርጄ ላሳያችሁ ነው። ኬኩ ምን እንደምመስለው ለማያ አብረን ማየት ነው። ይኸው እንደምታዩ በጣም ቆንጆ ኬክ ይኸውላችሁ በጣም ጣፍጥ ኬክ ነው። አሁን ምሳ ስለበላው የጠገበላው ሰርስ ስበላ ጣሙ ምን እንደሆነ ራሱ አይታወቅም። ይኸው ቆንጆ ኬክ ነው ሰርታችሁ በጣም ምጣፍጥ ምጣፍጥ ኬክ ነው። አሁን ብሉ ሰርታችሁ ማለት ነው። ይሄን መስላት እንግዲህ ኬክ ነው ከወደዳችሁ ሼር ላይክ ሰብስክራይብ ማድረጋችሁን አትርሱ። ሰርታችሁ ብሎት ማለት ነው። ይህን የመሰለ ኬክ ለጾም የሚሆን ነው። ዴታ ቅቤ፣ ያለ ቅቤ ምናምን መጋገር ትችላላችሁ ማለት ነው። ይሄንም ትችላችኋለሁ ማለት ነው። ለዛሬ ይሄን ይመስላል ያመጣሁላችሁ። እንግዲህ ቆንጆ ነው፣ በጣም ለስለስ ያለ በጣም አሪፍ ነው። እነዚህ ቅርጽ ቅርጽ ነው፣ በጣም ያምራል። እዚህ ላይ ያማት ፆሙ ከሆነ ቆንጆ እንትኖች መጨመር ትችላላችሁ ማለት ነው።